ሰላም፣ ጤና ይስጥልኝ እንዴት ናችሁ? ዶክተር ቤቴሌ የሚባላለው በዛሬ ቪዲዮ ህጻናት የአራስ ህጻናት ላይ የሚታዩ የአደጋ ምልክቶች እንነጋገራለን። በዋናነትም ደግሞ የህጻናት ቢጫ መሆንን እንነጋገራለን ማለት ነው። ብዙ ጊዜ በአራስ ቤት ላይ ህጻናትን መሸፈን፣ ብርሃን ቦታ ላይ ለማውጣት ገላልጦ አለማየት የተለመደ ነው። ግን ይሄ ባህሪያችን ልጁ ላይ ወይ ልጅቷ ላይ ያለውን የቆዳ ቢጫ መሆን አለ ቶሎ ብለን እንዳናየው ና በሽታው ከፍተኛ ደረጃ ላይ ከደረሰ በኋላ ልጁን ከጎዳ ወይ ደግሞ እስከ ሞት ድረስ እስኪያደርስ ድረስ ላይታወቅ ይችላል ና በዛሬ ቪዲዮ ስለ ልጆች ቢጫ መሆን እንነጋገራለን። ዶክተር ቤተልሔም ነኝ እስከ ቪዲዮ መጨረሻ ድረስ አብራችሁ እንቆዩ። ጃውንዲስ የምንለው ወይ ደግሞ የልጅ ቢጫ መሆን የተለመደ ልጆች ላይ አራስ ልጆች ላይ የሚታይ ምልክት ነው። ይህም ሰውነት ውስጥ ያሉ የቀይ ደም ሴሎች በሚሰባበሩበት ጊዜ ላይ ቢሊሩቢን የሚባል ተረፈ ምርት፣ ቢጫ ቀለምን የሚሰጥ ንጥረ ነገር ይመረታል። ስለዚህ ይሄ ንጥረ ነገር ሰውነት ውስጥ በሚበዛበት ጊዜ ከሰውነት ካልወጣና ከተከማቸ ቆዳን ቢጫ ማድረግ፣ የዓይን ነጭ ክፍል ቢጫ ማድረግ ሊፈጠር ይችላል። ብዙ ጊዜ ይሄ የተለመደ ነው። በአንጻራዊነትም በእድሜያቸው ወይ ደግሞ በቀናቸው በተወለዱ ህጻናት ላይ እስከ ስልሳ ፐርሰንት ድረስ ሊፈጠር ይችላል። ያለ ጊዜው ደግሞ ቀደም ብሎ በተወለዱ ህጻናት ላይ ደግሞ እስከ ሰማኒያ ፐርሰንት ድረስ ሊፈጠር ይችላል። ከዚህ ውስጥ ግን ፊዚዮሎጂያዊ የምንለው ወይ ደግሞ ብዙም ጉዳት የሌለው በተፈጥሮ ሊፈጠር የሚችል ሊሆን ይችላል። ይሄኛውም ብዙ ሕክምና ማያስፈልገው እና ከጥቂት ቀናት እስከ ሁለት ሳምንት ድረስ በራሱ ሊጠፋ የሚችል ነው። ሆኖም ግን ከባድ ወይም ደግሞ ረዥም ከሆነ ውስብስብ ነገሮችን ለመከላከልና የህክምና ጣልቃ ገብነት አስፈላጊ ስለሆነ ልጆች ቀጥሎ ምነግራችሁን ምልክቶች አንድ ላይ ይዘው ሰውነታቸው ቢጫም የሆነ ከሆነ ቶሎ ወደ ሆስፒታል መውሰድ አለባችሁ። የመጀመሪያው ምንድን ነው? ህፃኑ የመመገብ ፍላጎቱ ከቀነሰ ወይ ደግሞ የመመገብ ፍላጎት ላይ ችግር ካጋጠመው በተጨማሪም ከበፊቱ በባሰ መልኩ የበለጠ እንቅልፍ የሚሰማው ከሆነ ድካም የሚሰማው ከሆነ መተኛትን የሚያበዛ ከሆነ ይሄም አንድ የአደጋ ምልክት ነው ማለት ነው። ከእሱም በተጨማሪ ትኩሳት ካለው ከዛ ደግሞ በሚያለቅስበት ጊዜ በጣም ጮክ ብሎ የሚያለቅስ ከሆነ እነዚህ የአደጋ ምልክቶች ስለሆኑ ሰውነት ቢጫ ሆኖ እነዚህ ነገሮች ካሉ ቶሎ ብሎ ወደ ሆስፒታል መሄድ አስፈላጊ ነው። በእኛ ባህል የተለመደው ህጻናትን አራስ ልጆችን መሸፈን መደበቅ ከፍቶ አለማየት ጨለማ ክፍል ውስጥ ማስቀመጥ እንደዚያ የተለመደ ነው። ግን ይሄ ባህሪያችን እነዚህ ህፃናት ሰውነታቸው ቢጫ ሆኗል ወይስ አልሆነም የሚለውን እንዳናይ ስለሚያደርገን ብዙ ጊዜ የተወለዱ ልጆችን ከፍተን ብናያቸው ውጭ ላይ ማውጥተን፣ እንዴት ናቸው ቆዳቸው እንዴት ነው የሚለውን ነገሮችን በደንብ ብናይ ይሄ አደጋ ልጆች ላይ በደንብ ሳይከሰት እንድናቅ ያደርገናል ማለት ነው። ከዚህ በተጨማሪ ደግሞ ሰውነታቸው ቢጫ ሆኖ መመገብ ችግር ካለባቸው፣ እንቅልፍ የሚያበዙ ከሆነ፣ ትኩሳት ካላቸው እና በሚያለቅሱበት ጊዜ በጣም ከድሮ በተጨማሪ ጮክ ብሎ የሚያለቅሱ ከሆነ ይሄ ጃንዲስ ሆኖ ከኖርማሉ የተለየ ወይ በሽታ ያለበት የሰውነት ቢጫ መሆን ስለሆነ ቶሎ ወደ ሆስፒታል መውሰድ አለባችሁ። ስለዚህ ቅድም እንዳልኳችሁ ጨቅላ ህጻናት ላይ የሚፈጠረው ጃንዲስ አራት አይነት ቡድኖች አሉት ወይ ደግሞ አይነቶች አሉት። ፊዚዮሎጂያዊ የምንለው ይሄም ከተወለደ ከ24 ሰዓት በኋላ የሚመጣና ቶሎ የሚጠፋ በራሱ አደጋ ማያስከስት ነው። ሌላው ምክንያት ደግሞ ጡት የማጥባት ጃውንዲስ ይባላል። ይሄ ጡት ማጥባት ጃውንዲስ ጡት በሚጠቡ ጨቅላ ህጻናት ላይ በቂ የሆነ የጡት ወተት ካላገኙ ሰውነታቸው ድርቀት ስለሚያጋጥመው፣ ይሄ ድርቀት ደግሞ ጃውንዲስ ሆኖ ቢጫ ሆኖ ልጁ እንዲታይ ያደርጋል ማለት ነው። ሌላው ደግሞ የጡት ወተት ጃውንዲስ የምንለው በተለምዶ የመጀመሪያ የተወለደ ሳምንት በኋላ የሚታይ እና ብዙ ሳምንታትን ሊቆይ የሚችል ትክክለኛው መንስኤው በግልጽ ያልታወቀ ነገር ግን የእናት ጡት ውስጥ ያለ የቢሊሩቢንን ወይ ደግሞ ይሄ ቢጫ የሚያደርገውን ንጥረ ነገርን መጠን የሚጨምሩ ነገሮች ጡት ውስጥ ስለሚኖሩ እነዚህ ነገሮች ልጁ ቢጫ እንዲሆን ያደርጋሉ። ከዚያ በተጨማሪ ደግሞ የእናትና የልጅ የደም አይነቶች የማይመሳሰሉ ከሆነ የእናቲቱና በህፃን መካከል ያለው የኤቢኦ የምንለው ወይ የደም ግሩፕ እና አሬች ፕላስ ማይነስ የምንለው የደም አይነት አለመጣጣም አጋጥሞት ከሆነ ይሄ ቢሊሩቢን የሚጨምር ወይ ደግሞ የቀይ ደም ሴሎቹ እንዲሰባበሩ ሊያደርግ ስለሚችል እነዚህ በሚሰባበሩበት ጊዜ ቢጫ የመሆን ነገር ይመጣል። ከዛ በተጨማሪ ደግሞ ልጆቹ ኢንፌክሽን ይዟቸው ከሆነ በሽታ በባክቴሪያ ወይ በ ሌላ አይነት ነገር ኢንፌክሽን ይዟቸው ከሆነ እነዚህ ኢንፌክሽኖችን በተጨማሪ ይሄንን ሊያመጡ ይችላሉ ማለት ነው። ስለዚህ ቅድም እንዳልኳችሁ ፊዚዮሎጂክ የሆነ ችግር የሌለው አለ፣ ችግር ያለው ግን አለ። ችግር ያለውን ቅድም ያልኳችሁን ምልክቶች የምታዩ ከሆነ ቶሎ ወደ ሆስፒታል መሄድ በጣም አስፈላጊ ነው ማለት ነው እና ይሄ ጆንዲስ ወይ ደግሞ የሰውነት ቢጫ መሆን ያለ ጊዜው የተወለዱ ህጻናት ላይ በጣም ይጨምራል። እስከ 80 ፐርሰንት ድረስ ሊፈጠር ይችላል ማለት ነው። ሌሎች ምክንያቶች ደግሞ ምንድን ናቸው? ደም መፍሰስ ካለ ህፃኑ ውስጡ ላይ ደም የሚፈስ ከሆነ በተለይም ደግሞ ህፃን በሚወለድበት ጊዜ በአጋዥ መሳሪያዎች ተጠቅሞ ተጎትቶ ወቶም ከሆነ ጭንቅላቱ ላይ ጭንቅላቱ አካባቢ ደም ሊፈስ ስለሚችል ደም በሚፈስበት ጊዜም ይሄ ቢጫ ቀለምን የሚያመጣው ንጥረ ነገር ስለሚመረት ቢጫ ሊሆን ይችላል። ከዛም በተጨማሪ የህፃኑ ጉበት ተገቢ ያልሆነ ተግባር ካለው ወይ በደንብ የማይሰራ ከሆነ ከዛም በተጨማሪ የኢንዛይም እጥረቶች ልጁ ላይ በሚኖሩበት ጊዜ እነዚህ በተጨማሪነት ይህንን ቢጫ መሆንን ሊያመጣ ይችላል ማለት ነው። እነዚህን ነገሮች ዶክተሮች የቆዳውን ቢጫ ቀለም እና የዓይኑን ነጭ ክፍል በመመርመር ህጻኑ ሁኔታ ምን ያህል ከባድ እንደሆነ ማወቅ ይቻላል። ሁሉም አዲስ የተወለዱ ህጻናት ከተወለዱ በኋላና ሆስፒታል ከመውጣታቸው በፊት ሐኪሞች ይህንን ያሉ ይመረምራሉ። የእናንተ የእናቶች የአባቶች ድርሻ ደግሞ ቤታችሁ ይዛችሁ ከሄዳችሁ በኋላ ይሄንን ነገር ማየት እና ይሄ የሚፈጠር ከሆነ ቶሎ ወደ ሆስፒታል መምጣት አስፈላጊ ነው። ይሄ ጃውንዲስ ወይ ደግሞ የህጻናት ቢጫ መሆን ለሚያጠቃቸው ሰዎች ምን አይነት ህክምና ይደረጋል ስንል፣ ለአራስ ህጻናት የጃውንዲስ ህክምና በህጻኑ እድሜ በቢሊሩቢን መጠንና በጃውንዲስ ወይ ደግሞ ቢጫ የመሆን መንስኤው ላይ ይወሰናል። ቀላል የሆነ ቢጫ የመሆን በሽታ ከአንድ እስከ ሁለት ሳምንት ይቆያል። የጡት ማጥባት ጃውንዲስ ህመም የሚሰቃዩ ህጻናት በእናቶቻቸው ብዙ ጊዜ ጡት ማጥባት ሊስተካከል ይችላል። ምክንያቱም ጃውንዲሱን ወይ ቢጫ መሆኑን ያመጣው በቂ የሆነ የእናት ጡት ስላላገኙ ስለሆነ ያንን ጡት በሚያገኙበት ጊዜ ይሄ ይመለሳል። ጉዳቶቹ ደግሞ በጣም ከባድ ከሆኑና ህክምና የሚያስፈልጋቸው ከሆነ ደግሞ ሰውነት ድርቀት፣ ከፍተኛ መጠን ያለው ቢሊሩቢን ስለሚያመርት ፈሳሾች ለልጆች ሊሰጣቸው ይችላል። ስለሆነም ዶክተሮች ውሃ መጠንን ለመጨመር ለህፃናት ፈሳሽ ማሟያዎችን ይመክራሉ። ከዚያም በተጨማሪ ደግሞ የብርሃን ህክምና ወይ ደግሞ የፎቶ ቴራፒ ተብሎ የሚጠራው በዚህ ህክምና ወቅት ህጻናቱ በትንሽ ልብስ በብርሃን ስር እንዲቀመጡ አይናቸው ተሸፍኖ እና ብልቶቻቸው ተሸፍነው በብርሃን ስር እንዲቀመጡ ይደረጋል። ስለዚህ ይሄ ብርሃን ደግሞ ቢሊሩቢን የምንለው ይሄ ቢጫ ቀለምን ያመጣውን በቀላሉ ከሰውነት እንዲወጣ ስለሚረዳ የብርሃን ህክምና ሊደረግላቸው ይችላል። ግፋ ካለ እና ከፍተኛ ደረጃ ላይ ከደረሰ ይሄ ፎቶቴራፒ ህክምና በማይሰራበት ጊዜ ላይ የደም መለወጥ ሊደረግ ይችላል። በሂደቱ ወቅት የቢሊሩቢን መጠንን ለመቀነስ የሕፃኑ ደም በለጋሽ ደም ኮምፕሊትሊ ይተካል ማለት ነው። ከዚያም በተጨማሪ በደም ስር ውስጥ የሚገቡ ኢሚኖግሎቢሊን የሚባሉ ነገሮች ሊሰጠው ይችላል። ይህ አዲስ የተወለደ የጃውንዲስ ሕክምና የሚሰጠው የደም አይነቶቻቸው ከእናቶቻቸው የደም አይነት ጋር የማይዛመዱ ህጻናት ከሆኑ በደም ስር የሚሰጥ ኢሚኖግሎቢን ኢሚኖግሎብሊን ሊሰጣቸው ይችላል ማለት ነው። በደም ምላሽ ቧንቧዎች ይሄዱና የቀይ ደም ሴሎች ላይ ፀረ እንግዳ አካላትን ተግባር ይቀንሳሉ። ስለዚህ እነዚህ እንደ ህክምና ይደረጋል ማለት ነው። ይህን ያህል ስለ ልጅ ቢጫ መሆን ምክንያቶች፣ ምልክቶች እና ህክምና ከተነጋገርን ትልቅ መልእክት ከዚህ እንድትወስዱ የምፈልገው ልጆቻችሁን አራስ ልጆቻችሁን ቤት ይዛችሁ ከሄዳችሁ በኋላ ምን ቆዳቸው ላይ ለውጥ አለ ወይ ቢጫ ሆኗል አልሆነም የሚለውን ነገር ማየት እና ልጆች ከፍተኛ የሆነ ትኩሳት ካላቸው፣ የምግብ መብላታቸው የሚቀንስ ከሆነ፣ እንቅልፍ የሚያበዙ ከሆነ እና ከፍተኛ የሆነ ድምፅ የሚያወጣ አይነት ለቅሶ ካላቸው ቶሎ ወደ ሆስፒታል መሄድ አስፈላጊ ነው። ከዛም በተጨማሪ ደግሞ ኢንፌክሽን ሊያስይዛቸው የሚችሉ ነገሮችን መቀነስ፣ ንጽህናቸውን መጠበቅ፣ ጡት በደንብ ማጥባት። ጡት ሲቀንስ ሰውነታቸው ድርቀት ስለሚያገኘው ድርቀት ደግሞ ይሄ በሽታ እንዲመጣ ስለሚያደርግ በቂ የሆነ ጡት ማጥባት በደንብ ጠግበው እስኪተኙ ድረስ ማጥ ማጥባት አስፈላጊ ነው ማለት ነው። ከዛም በተጨማሪ ደግሞ ልጆችን ፀሐይ ማውጣት ቢያንስ ለሰላሳ ደቂቃ ያህል በሳምንት ለአምስት ቀን በጠዋት ፀሐይ ከአራት እስከ አምስት ሰዓት ባለው ፀሐይ ያወጣችሁ ፀሐይ ላይ ብታደርጓቸው አስፈላጊ ነው እና ፀሐይ ላይ በምታወጡበት ጊዜ ብዙ ጊዜ ሰዎች የሚሳሳቱት መጀመሪያ ቫዝሊን ቀብተው ከዛ በኋላ ፀሐይ ላይ ማውጣት፣ ይሄ ከፀሐይ የሚገኘው እንዳያገኙ ስለሚያደርግ አጥባችሁ ፀሐይ ካወጣችኋቸው በኋላ ካስገባችሁ በኋላ ላይ ከፀሐይ በኋላ ነው ቫዝሊን መቀባት ያለባችሁ ና እነዚህን ጥንቃቄዎች ማድረግ በጣም አስፈላጊ ነው፣ ለልጆቻችሁ ጤና ማለት ነው። የአደጋ ምልክቶችን ካያችሁ ግን ቶሎ ብላችሁ አቅራቢያችሁ ወዳለው ጤና ጣቢያ በመሄድ የልጆቻችሁን ጤና እንድትጠብቁ አሳስባለሁ። ስለሰማችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ አድርጉ። ለጓደኞቻችሁ ኢንፎርሜሽኑ፣ መረጃው ይጠቅማችኋል ብላችሁ ለምታስቡ ሰዎች ይህንን መረጃ ሼር አድርጉላቸው ቀጣዩ ቪዲዮ እስክንገናኝ ድረስ